ስትለኝ እሺ ችግር የለም፣ ግን ጭማሪ እንዳትሉ ይሄ ብቻ ከሆነ ዛሬ ከሆነልህ ችግር የለም። አውቋል ልክ ያንን ብር አስገብቼ ታበቃ ሌላ ጭማሪ ብር ታላመጣሽ አለች ስትለኝ ድራማ ነው እንዴት ማስጫዋቱብኝ ብዬ ትትላ እንዴት ብለሽ ድራማ ትይኛለሽ? እሱ ለእኔ መልስ ይሄ ነው እንዳለ ይልዩ አንድ ሆኖ አላውቅም። አላውቅም። እሱ ጥሩ ሰው መስሎ ነው እሷም ጥሩ ሰው መስላ ነው። በኋላ አላውቅም ነው ችግሩ። ስትለኝ ኧረ ለዚህ ብለሽ እንትን አትበይ ለ125000 ወላ 150000 ብር እንዴት ታበላሻለሽ? ደህና ልጅ እኮ ነው አለችኝ። በኋላ ብራችሁ ትኖሩ ነው ችግር አለበት። እኔም ደግሞ እንደገና ስለተናደድኩኝ ችግር የለም እከፍላለሁ። አሁን መለሰሽ ደግሞ ክፈሊታልሽኝ ቲክቶክ ላይ ነው ማወጣሽ አልኳት። ተራት፣ ችግር የለም ችግር የለም። አንቻ ስለን ጥሩ ባና ያገኘሽና የምን ትካሽበት ነው አለችኝ። ከፈል ልክ ተካፈል። በአምስተኛው ቀን 300 ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም ሰላም አለይኩም ረህመቱላሂ ወበረካቱ። እንዲናችሁ የዩቱብ ቤተሰቦቼ ሰላም ናችሁ? ልኞይ ሰላማችሁ ብዝዝት ይበልልይ በያላችሁበት። እንግዲህ እኔ ይሄንን ቪዲዮ ዛሬ ስሰራ መቼ እንደምለቀው አላቅም፣ ግን አሁን ነግራችሁ የፈለኩት ስለ ኢጋማ እየወጣው ቀራር ማለት ነው። ተወጣ፣ ተወረደ፣ ተሰበሰበ፣ ተለቀቀ ምናምን። ብዙ ልጆች ኢጋማ አሰርተው አየናቸው። ስራ የቀየሩ ልጆች አሉ። ስራ ፈተው የተቀመጡ ልጆች አሉ። ኢጋማቸውን አሰርተው ባሰሩት በስንት ጊዜ ናቸው ብሎክ የተደረጉ ልጆች አሉ ማለት በላቅ የተደረገባቸው ልጆች አሉ። መንገድ ላይ ሆነ አልሆነ ነገር ሲያደርጉ የተያዙ ልጆች አሉ። አይናችንም አይቷል። ይቃማቸው ይሄን ነን ያክል ብር ከፍለው ሊቃማቸው በመቀስ የተቆረጠባቸውም ልጆች አይተናል ማለት ነው። እንግዲህ ይችን ስድስት ወር ብዙ ነገር ሰምተናል፣ ብዙ ነገር ሰምተናል። ብዙ ጠንካራ እህቶቻችን አላማ ያላቸው ህይወታችንን እናስተካክላለን፣ ኢትዮጵያ ያለውን ንብረታችንን ሂደን እናስተካክላለን፣ ቤተሰቦቻችንን፣ ልጆቻችንን አይተን እንመጣለን ብለው ያሉ አገርም የገቡ ልጆች አውቃለሁኝ ማለት ነው። ከዛም ላይ ገና ፓስፖርት ያልመጣላቸው ልጆች አሉ። መሄድ ፈልገው ያልተሳካላቸው ወሬድ እንግዲህ አሁን ትምህርት ቤት ስለተከፈተ ዝሮዝሮ ሊሆን የሚችለው በረፍት ሰዓት ነው ማለት ነው። ለምን ስራንም ላለማበላሸት፣ ህይወትንም ላለማበላሸት ማለት ነው። በዚህ አጋጣሚ ሌላው ልናገር የምፈልገው ነገር ይጋማውን ስታዋጡ እውነት ለአላማ ከሆነ ያወጣችሁት ይጋማ መኖሩ እዚህ ሀገር ላይ ህጋዊ ያደርጋል እንጂ ሕገ ወጥ ነገር ብትሰሩ የምትታለፉ እንዳይመስላችሁ። የድሮ ኢጋማ ያላቸው ሰዎችና አሁን አዲስ ያወጡ ልጆች በህጉ መሰረት አንብቦ ያስታውቃል። አዲስ ኢቃማ ያለሽ በአሁን አዲስ ያወጣ የራሱ የሆነ ኳሊቲ ያለው የሆነ የራሱ የሆነ ነገር ደግሞ አለው። ገና ቢጣቃ ይዘናል ወይም ቃማ ይዘናል ብላችሁ አወጣጣችሁ አገባባችሁ አለባበሳችሁ ባህሪያችሁ የተቀየራችሁ ልጆች አላችሁ። በማዳሞቻችሁም ላይ በቤተሰቦቻችሁም ላይ ብዙዎቻችሁ ይቃማ አድርጋችሁ ትዳር የፈታችሁ ሴቶች እንዳላችሁ እኔ እኔ ስላጋጠመኝ ነው ያጋጠመኝን ነው። ቃማ ስለሰሩ አሁንማ ምን ታደረግልኛለህ ብለሽ የስንት አመት ባልሽን የፈታሽ የልጆችሽን አባት ጥለሽ ሄደሽ ሴቶም አለ። እንግዲህ መቼም ሰው ሁሉም የራሱ የሆነ ምክንያት አለው። ግን ይቃማ የሚያስፈልገው ለተሻለ ነገር ነው እንጂ ለመውረድ ወይም ለመዋረድ ከሆነ ባናሰራውም ችግር የለም። ምንም ገንዘብ መክፈል አያስፈልግም። ለኪሳራና ለውርደት ገንዘብ መክፈል አያስፈልግም። ወላኪን ለተሻለ ህይወት በቃ አገር መሄዳለ ብዙ ነገር ያስፈልጋል። አገር መሄዱ እዚህም አገር ለእናንተ በጣም ብዙ ነገር ያስፈልጋል። ለሕክምናው ብትሉ ለገንዘባችሁ ሴፍቲ ማድረግ ብትሉ አካውንት እንክፈት ብላችሁ ካላችሁ ምን ምን ምን ምን ብዙ ጥቅም አለውና እንድትም እንድትጠቀሙ እንደምትጠቀሙበት ተስፋ አደርጋለሁ። ለጥሩ ነገር ማለት ነው። አሁን ግን እንዳልኳችሁ ቅድም መቼ እንደምለቀውን ባላቅም ቪዲዮውን ጊዜው ሊያልቅ 15 ቀን ነው የቀረው ከ5 አሸር ይኸውም 15 ቀን ይችን 15 ቀን እድላችሁን ተጠቀሟት። እዛ ሀገር በየአመቱ በየሁለት አመቱ በየሶስት አመቱ አዲስ ህግ አይመጣም። ቢያንስ እስከ አስራ ሁለት አመት ነው የሚቆየው ማክሲመም ማለት ነው። ነገሮች የተሻለ ወደፊት አዲስ ህግ እንዲወጣ የተሻለ ቤተሰቦቻቸው ምንድን ነው ከፊሎቻቸው ለሞቱባቸው በረግም ሁዱዳሉ ገና ይቃማል አልተሰራላቸው ለነዚህ እህቶቻችን ተስፋ ይኖራል ብዬ እገምታለሁኝ። እኛም ከእናንተ ጋር አብረን እንጠብቃለን። ግን ያላሰራችሁ ልጆች ማሰራት ካለባችሁ አሁን አሰሩ። ሲስተሙን እራሱ አቅልለውላችኋል። የመንግስትን ክፍያ ቀስ እያላችሁ በተመረ ትከፍላላችሁ። አሁን የሚያስፈልገው የከፊልና የነቅሉን ብቻ ከከፈላችሁ ሲስተም ላይ ነገሮች ከተስተካከሉ ከዛ ቀስ እያላችሁ ካፍላችሁ የመንግስት ንዳ ትጨርሳላችሁ። ይሄን የምታደርጉት እዛ ሀገር እኖራለሁ ከሀገር ይሄ ይሻላል እና ይህንን እድል ልሞክር ብላችሁ ያላችሁ ልጆች በባሌም በቦሌም ብላችሁ ተፍጠጭራችሁ አሰሩ። ለምን ይሄ እድል እንዳያመልጣችሁ እንዳይቆጫችሁ፣ ወረቀት ሊኖራችሁ የሚገባው እንደዚህ ተመን የምትከፍሉበት የተሻለ ኑሮ ለመኖር ስለሆነ ነው። ብዙ እህቶች አላችሁ፣ ከአሰሪዎቻችሁ ጋር አናሰራም ብለዋችሁ ወይም እናንተ ሳትፈልጉ ወጥታችሁ ቤት ውስጥ የተቀመጣችሁ አላችሁ። በጣም ብዙ ለእኔ እንኳ የሚደውሉልኝ የሚያናግሩኝ፣ ስራ ፈልግልኝ የሚሉኝ ማለት ነው። በጣም ብዙ አሉ። በጣም የተቸገሩ እንድች የሚበሏት ያጡ እህቶች ራሱ እንዳሉ ነው። ይሄ የሚያሳየው የስራ ችግር አለ ማለት ነው። ስራ የለም ማለት ነው። እና ይጋማን ቢኖራችሁ ጊዜ እስከሚያልፍ ድረስ ባገኛችሁት ገብታችሁ ኑሯችሁን ብትገፉ ይሻላል እንጂ እቤት መቀመጡ የተሻለን ነገር አያመጣም። ለምን ይሄ ጠለብ አልቆመም? ከአምስት ከስድስት አመት ከስድስት አገሮች የተለያዩ ጠለቦች እየመጡ ወደፊት ይጋማ ስለያስኩኝ የተሻለ ስራ አሰራለሁ ብሎ ማለት አይቻልም። ብትሰሩ ደስ ይለናል፣ ብታገኙ ደስ ይለናል። ያገኙም ልጆች አሉ። ይሄ ደግሞ ነሲብ ነው። ሁሉም የነሲቡን ነው የሚወስደው። ግን ከነገ ዛሬ ከነገ ከዛሬ እያለ አራት ወር የተቀመጠች ልጅ አቃለሁ። ይቃም አሰርተው፣ ይቃም አሰርተው ሶስት ወር፣ እንደዚህ የሆኑ ልጆች አሉ። ስራ ምንድን ነው የሚፈልጉት? ሆስፒታል፣ ባንክ፣ ጽዳት፣ ጸጉር ቤት፣ ሱቅ፣ ይሄ ፈልጊልኝ ብለው ይሉኛል ማለት ነው። ቆይ በአንድ ጊዜ ከመዳም ቅመምነት መወጣት አይችልም። አላህ ይገዛችሁ ሁላችሁም የተሻለ ስራ እንድትሰሩ ተስፋዬ ነው። ግን በአንድ ጊዜ አይደለም። ተረጋጉ። ቤት ተቀምጣችሁ የቤት ኪራይ ደረሰ፣ የመብራት ደረሰ ከምትሳቀቁ በተገኘው ደሞዝ መዳን ቤት ስሩትና ከዛ ቀስ እያላችሁ ስራ ተፈልጎ ደግሞ ትቀይራላችሁ ማለት ነው። ወይም ስራ መጥቶ አላህ ነሲባችሁን ያስተካክልላችሁ። ግን ወረቀት ስለያዛችሁ ብቻ ገና ፀጉር ቤት ካልሆነ ገና ሆስፒታል ካልሆነ ገና ምን ካልሆነ ብላችሁ ቤት ተቀምጣችሁ ሌላ እዳ ነው እዳ ላይ እዳ ነው የምትሰበስቡት። ይሄን ልላችሁ ነው። እኔ ግን በዚህ አጋጣሚ ልነግራችሁ የምፈልገው እኔ ወላይ ሰውን ስራ አላስገባም። የክፋት አይደለም። ከአሁን በፊት ሰዎች መዳሞች እየጠየቁኝ ሰውን ስራ ስላላስገባሁኝ፣ የሚጠይቀኝ ሰው የለም። ስራውን የሚያመጣልኝ ሰው የለም ስራውን ቢያመጣልኝ እኔም አምጥቼ ይህን አንቺ በዚ ስራ ሄጂ፣ በዚ ስራ ሄጂ ብየብል ችግር የለም። እኔ ደግሞ እንዳልጠየቅ የሚያደርገኝ ነገር ምንድን ነው? በጣም ኃላፊነቱ ከባድ ነው። በእናንተም ላይ ይሁን በአረቦቹም ላይ ይሁን ችግር ሲፈጠር ያ ያስገባው ሰው ነው ተጠያቂ የሚሆኑ ነገሮች ከፋ እያሉ ነው። የሆነች የምናቃት ልጅ ይሄው ስራ አስገብታ ደሞዝ ስላልሰጧት ቤተሰብ ጋር ሄደው ቤተሰቦቿን ካሰው አባቷ ታስሯል። ልጄን ጠይቁ በዛ ሀገር ተነጋገሩ እንኳ ተብሎ ይሄ ጉዳዩ እኛ ጋር ደርሷል ማለት ነው። ኦልሬዲ በሪያድ ኤምባሲ አሁን እንደገና ክስ ሊጀመር ነው። ስለዚህ ካይር እንሰራለን ብላችሁ ሸር የሚያጋጥማችሁ ከሆነ እንዴትስ ነው? ስራ ከሰማችሁ ከሌ ሰራተኛ ከፈለሽ ብሎ ኦኔው መቶኝ እኔ ስራ አልፈልግም ለሰው ማለት ነው። እነሱ ካልጠየቁኝ እኔ ካልፈለግኩ ስራ አይኖረኝም። ገና ቲክቶክ ላይ ስላለሁኝ ወይም ዩቱብ ላይ ስላለሁኝ ወይም ብዙ አመት ስለኖርኩ ስራ ማገኝ እማቅ እንዳይመስላችሁ እንደ ክፋት አርጋችሁ ስለወሰዳችሁት ነው። ወላሂ እኔ አላቅ። ይጃዛ ቤት ያለው ሰው እንደዚህ እንደዚህ እንደዚህ ከሰው ጋር ስለሚቀላቀል ሊያገኝ ይችላል። ሌላው አላህ ለእናንተም ከይሩን ነገር ይወፍቃችሁ ለእኛም ከይሩን ነገር ይወፍቀን። ሀባይቢ ባጌ ከአምስት አሸር የውም ነው የቀረው። እችን ቀን ተጠቅሟት። እቺ አዋጅ ስታልቅ ደግሞ ከይረኛ አዋጅ ለኛ የሚበጅ እንጠብቃለን። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ሼር አድርጉልኝ፣ አስተያየት ሀሳብ ስጡ ኮሜንት ላይ። አዲስ የመጣችሁ ቤተሰብ ሁኑ ሰብስክራይብ በማድረግ አበረታቱን። አመሰግናለሁ።